የኢትዮጵያ ሀገራዊ ምክክር ኮሚሽን ከሰሞኑ በአማራ ክልል የአጀንዳ ማሰባሰብ ተግባርን አጠናቋል። በዚህ ሂደት ውስጥ በክልሉ ታጥቀው ከሚንቀሳቀሱ ቡድኖች ውስጥ አንደኛው ቡድን አጀንዳውን ለሀገራዊ ምክክር ኮሚሽኑ ማስረከቡን ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግሯል። ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ካሁን በፊትና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንደው ገና ለኢትዮጵያ ሀገራዊ ምክክር ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። እነኛን አጀንዳዎች በትክክል መምጣታቸውን አረጋግጦ እንደተባለው ወደ ሰላም መድረኩ መምጣቱ ምንም የሚባልለት ነገር አይደለም። ምክንያቱም የሰላሙ ሂደት ነው የተሻለ የሚሆነው ምክንያቱም የጦርነት ሂደቱን ብዙ ጊዜ ተናግረናል፣ ምን እንደሚያመጣ። በአማራ ክልል ውስጥ ታጥቀው ከሚንቀሳቀሱ ቡድኖች ውስጥ አጀንዳውን ያስገባ ቡድን የትኛው ነው በሚል ከጣቢያችን ጥያቄ ቀረበላቸው። ዋና ኮሚሽነሩ ተከታዩ ምላሽ ሰጥቷል። የዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ የአፍ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው፣ ያንን ማለት እንችላለን። በእርግጥ አሁንም ቢሆን ጥያቄዎች እና ፍላጎቶች እንዳሉ እያስተዋልኩ ነው። ማለት በትጥቅ ትግል ላይ ያሉ ከኛ ጋር ለመነጋገር ፍላጎት መኖሩን እያስተዋልኩ ነው። እኛ አሁንም ዝግጁ ነን። ምክንያቱም በየጊዜው እንደምንናገረው ሁሉ አንደኛ ኮንፊደንሻሊቲ ወይም ደግሞ ምንድን ነው ምስጢሩ እስከ አስፈለገ ድረስ ተጠብቆ እና ምንም አይነት ችግር በዛኛው በኩል በማይደርስበት መልኩ ለመነጋገርም ለመወያየትም ሁል ጊዜ እንደምንለው እንዲያውም አልፎ ተርፎ በሀገራችን ብቻ ሳይሆን እን ባክ በሌሎች አካባቢዎችም ጭምር ለመነጋገርና ለማነጋገር ዝግጁ ነው። ይህ ቡድን ያስገባቸው አጀንዳዎች ልክ እንደ ሁሉም በሀገሪቱ እንደተሰበሰቡ አጀንዳዎች ሁሉ የአጀንዳ ልየታ ወቅት እኩል የሚገለጽ ስለመሆኑ ፕሮፌሰር መስፍን አስታውቋል። ስለዚህ ቡድን አጀንዳዎቹን ዘርዝሮ እኛ እርግጥ በአሁኑ ሰዓት ባህር ዳር ላይ መሳተፍ አልቻልንም። በዚሁም በዛ ምክንያት ግን አጀንዳዎቻችን ታቀርባላችሁ ወይ ይገባ፣ እናቀርባለን፣ ማቅረባችንም እናረጋግጣለን። ካስፈለገም ሚዲያም ላይ ልናወጣው እንችላለን አሉ። አዎ ትችላላችሁ። ምክንያቱም ይሄ ምንም የምንደባበቀው ነገር የለም። አሁንም ቢሆን የታጠቁ ኃይሎች አጀንዳዎቻቸውን በሚወክሏቸው አማካኝነት ማምጣት ይችላሉ የተባለ ሲሆን፣ ኮሚሽኑም አጀንዳዎቻቸውን ለመቀበልና ለመወያየት ዝግጁ መሆኑ ተነግሯል። መሳሪያ ፈታችሁ ሳይሆን መሳሪያ ተነጋግሮ ከመንግስት ጋራ የሚያስፈቱ ወታደራዊ ክፍሎች አሉ። ከፋን ነው ከኢትዮጵያ መንግስት። ስለዚህ መሳሪያችሁን እንደያዛችሁ ወኪሎቻችሁን ላኩልን፣ መጥቶ እዚህ አጀንዳቸውን ይስጡ ብለን ጥሪ አድርገናል። በመንግስት ሚዲያ ብቻ ሳይሆን በግል ሚዲያዎችም ጭምር ሰምታቸውን ብዬ አስባለሁ። በተለያዩ ስማቸውን አላነሳም። በጣም ብዙ መቅረብ ከማይፈልጉንም ጋር ቀርበን፣ ምክንያቱም ምክክር ነውና፣ እዚያውም ተናግረን ተማምነን በዛው እንገኛለን። አሁን ላይ አጀንዳውን ያቀረበው ቡድን ሌሎች መሰል አካላት የሰላምና የምክክር መንገድን እንዲከተሉ በርከፋች ስለመሆኑም ተስፋ የተጣለበት ነው።